ተው ተው ብያለሁ። ክፍተት አትፍጠሩ ነግሬያችኋለሁ። እኛ አሁን ከእናንተ ብዙ ነገር ነው የምንጠብቀው፣ በጣም ብዙ ነገር ማለት ነው። ስለዚህ መጥፎ ነገር ባትመኙ መጥፎ ነገር ባታደርጉ ጥሩ ነው ብዬ አስባለሁ። እኔ አልቻልኩም፣ እንቅልፍ ነስቶኛል፣ ደክሞኛል። እየሆነ ያለው ነገር ጥሩ አይደለም። ስለዚህ በቃኝ ብሏል። ጅንኑ ጨረቃዋም እንግዲህ በጣም እንትን እያለችው ነበረ። እባክህን ይቅርታ አድርግልኝ፣ ከዚህ በኋላ ነገሮች ይስተካከላሉ እያለችው ነበር። ነገር ግን ሊቀበላት አልቻለም። ምክንያቱም አትውጭ እያልኩሽ እየወጣሽ ነው ቴክስት አትመለሽለት እያልኩሽ እየመለሽለት ነው። ከሱ ጋር ያለሽን ነገር አልጨረሽም ጨርሽ እያላት ነው ያለው ማለት ነው። እኔ እውነት እንዳልሆነ በደንብ አድርጌ አውቃለሁ። ቤተሰብ እውነት እንዳልሆነ አውቃለሁ። እንደውም በዛሬው ቪዲዮ ብዙዎቹ ልጆች እያመኑ ነው፣ እውነት እየመሰላቸው ነው ያለው ማለት ነው እና እየተጨናነቁም ይገኛሉ እህቶቼ ግን ራሳችሁን አታጨናንቁ። የእውነት እላችኋለሁ ይሄ ነገር ፕራንክ ነው። እንደውም ማለት ነው ዛሬ እራሱ መልሶ ጅንኑ ሐይሚዬን ፕራንክ እያደረጋት ነው። ምክንያቱም ለምን ካላችሁኝ በተደጋጋሚ ይቅርታ አድርግልኝ እኔ ካላንተ መኖር አልችልም አንተ ኮነ ያለኸኝ እኔ እኮ በአንተ ነው የቆምኩት፣ በአንተ ነው የምመካው እያለች እየለመነችው ማለት ነው። በቃኝ አላት፣ በቃኝ አላት ማለት ነው። እና እኔ ከተረዳሁት አንጻር እሱ ደግሞ ፕራንክ እያደረጋት ነው የመሰለኝ። ቤተሰብ የሆነ ነምላቸው እና እንደዚህ እየለመነችው ራሱ ማለት ነው። እርግጠኛ ነኝ አይጨክንባትም። እንደውም በቃሽ ብሎ ይቅርታዋን ተቀብሎ ባብረው የሄዱ ነበረ ማለት ነው እና እኔ እንደዛ ነው የማስበው። ቡራዬ ለሀይሚዬ ይሄን ያክል አይጨክንባትም። አውቀው ነው እሱም ይሄን ነገር የሚያደርገው ብዬ ነው ያሰብኩት ማለት ነው። ይሄ የኔ ሀሳብ ነው። የእናንተ ሀሳብ ደግሞ እንግዲህ ምን እንደሆነ አላቅም። ለማንኛውም እህቶቼ ማለት ነው አትጨናነቁ፣ ነገሩ ይፈታል። በዓልን በደስታ ይውላሉ ማለት ነው። እውነት ነው እምላችሁ፣ በዓልን በደስታ ነው የሚውሉት። ለማየት ያብቃቸው። ሄዱበት ልበል ወይስ ይቁም ልበል? እኔ ይሄ ነገር ይቁም ወይስ ሂዱበት፣ ቀጥሉበት፣ ሰሞኑን ስሩበት ልበል ቤተሰብ? ኖ ኖ ኖ! እኛ በዚህ ሰዓት መጨናነቅ አንፈልግም። መጨናነቅ አንፈልግም እኛ በዚህ ሰዓት እኛ የእናንተ ደስታ የሚያስደስተን እንጂ የእናንተ ጭንቀት አያስደስተንም። እንጨነቃለን፣ መጨነቅ ደግሞ አንፈልግም እንዴ! እኛ ያለነው በሰው ሀገር ላይ ነው። ስንት የሚያስጨንቅ ነገር አለ። ስለዚህ ለእኛ ደግሞ ስትሉ እናንተ ይሄንን ነገር አቆማችሁ ወደ በፊት ወደ ፍቅራችሁ ተመለሱልን። እኔ ደግሜ ደጋግሜ እየተናገርኩ ነው። ወሬም መደጋገም አንዳንድ ጊዜ ይደብራል አይደለም። እኔ በሌላ ፓርት ቱ ብትመጣ ብዬ ነው አስበው እና ሃይሚዬ ከፋሲል ጋር ምንም አይነት ግንኙነት የላትም። ቀለበትም አላደረጉም ምንም ነገር ፋሲል ማለት የጆሲ ጓደኛ ነው። ጆሲን ታውቁታላችሁ አይደለም? ቤስት ጓደኛው ነው እና ከሃይሚ ጋር አሁን የተገናኙት በስራ ምክንያት ነው እንጂ የፍቅር ግንኙነት ኖራቸው አይደለም። እውነት ነው የምላቸው። እግዚአብሔርን ቤተሰብ እና ትጭናነቁ እናንተ ቃል ልትለያዩ ነው ወይ? ተረዳት። ግማሾቻችሁም ደግሞ ሐይሚዬን ጥፋተኛ አድርጋችሁ አንቺ ነሽ ጥፋተኛ። አንዳንዶቹ ደግሞ አትጮሁባት፣ ለምንድነው፣ አትረዳት የሚሉም አሉ። እና የሁላችንም አስተሳሰብ እና ደግሞ አመለካከታችን ማለት ያው የሚያዋሩትን ነገር እንዴት እንደተመለከትን የሁላችንም ይለያያል ማለት ነው። እና አንዳንዶቻችሁ ደግሞ መጥፎ ቃላት የምትናገሩም ልጆች አላቸው፣ አንዳንድ ልጆች ማለት ነው። እና እናንተ ደግሞ መጥፎ ቃላት ከመናገር ተቆጠቡ፣ ይቆጫችኋል። ምክንያቱም እነሱ መልሰው ይገናኛሉ ማለት ነው። መልሰው ይገናኛሉ፣ ደስተኛ ይሆናሉ፣ ባብረው ይመጣሉ። ግን ዳር ላይ የምንቆየው እኛ ነን። ስለዚህ ያልሆነች ቃላት ከምንናገር እና ከምንጸጸት መቆጠብ አለብን። ነገር ግን መቆጣት አለባቸው፣ ተቆጧቸው። ዛሬ ሀይሚዬን ብቆጣት ሀይሚዬ ትቀየመኛለች ወይንም ደግሞ ቡራን ብቆጣው ቡራ ይቀየመኛል ብላችሁ አታስቡ። በነገራችን ላይ የምትወዱት ሰው ጥፋቱን ስትነግሩት ነው እንጂ የምትወዱት ጥፋቱን ስሸፍኑለት አትወዱትም። ምክንያቱም ያጠፋው ጥፋት ሊያጠፋውም ስለሚችል ማለት ነው እና አንዳንድ ጊዜ እኔም ልናገራቸው እችላለሁ። ተናገርኳቸው ማለት ሀይሚ ስህተት ጅንኑ ስህተት ሰርቷል ማለት ጠላኋቸው ማለት አይደለም። ምንድን ነው ስህተታቸውን እንዲያስተካክሉ እንዲታረሙ ነው ማለት ነው እና የተሰማችሁን ነገር ግለጹ፣ ግን ከስድብ ነፃ የሆነ ነገር ማለት ነው። የሰውን ልጅ እንትን ማለት የምንችለው ከስህተቱ እንዲታረም ማድረግ የምንችለው በመስደብ አይደለም ማለት በመስደብ ሳይሆን የተሰማችሁን ስሜት ግልጽ አድርጋችሁ እንደዚህ እንደዚህ ስህተት አድርጋል እንዲህ እንዲህ ስህተት አድርገሃል። ያ ሰውም ደግሞ እንደዚህ አድርግ ያለው ይህ ነገር የሰራውን ስራ ለተመልካች የሚያስቀይማል ምናምን ብሎ ነገ በጥሩ ነገር እንዲመጣ እናደርገዋለን። እና ስህተት ሲሰሩ ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ብለን መሸፋፈን የለብንም። ጥሩ ስራም ደግሞ ሲሰሩ አንበሶች ነው ማለት ያለብን እንጂ ጥሩውን ጥሩ አይደለም መጥፎውን ጥሩ ነው ካልን ገደል ነው የምንሰጣቸው እና እንደዛ ነው።